ይህ ውይይት እስከ መጨረሻው ልታዩት የሚገባ ነው። ይህ ሰው ዶክተር ዛኪር ይባላል። ለብዙ ዓመታት ብዙ ሰዎችን በተለይም ደግሞ ክርስቲያኖችን እያንቋሸሸና እየተሳደበ በመናገር ይታወቃል። ክርስቲያኖችም ከሱ ጋር በሚከራከሩበት ወቅት እንዲህ በማለት እነሱን ለማሸሽ ይሞክራል። እስኪ አንድ ጥቅስ ስጡኝ እያለ በመናገር ብዙዎች የሚያሳምን ንግግርና ምላሽን ይሰጡታል። ነገር ግን እሱ ይህንን ማመን አይፈልግም። ይልቁንስ በጩኸት በመናገር ሌላውን ለማሸነፍ ይሞክራል። ታዲያ ዶክተር ዛኪር ዛሬም እንደለመደው ይህንን አባባሉን ለማለት ሲሞክር አንድ የዩኒቨርሲቲ ፕሮፌሰር ዝም አሰኘው። ይህ ክርስቲያን ፕሮፌሰር ለዶክተር ዛኪር ምላሽን መስጠት ብቻ ሳይሆን ይልቁንስ እምነቱን የሚያንገዳግድበትን ንግግሮች ተናገረው። ጥያቄዎችንም ጠየቀው። ለእሱም ጥያቄዎች ምላሽን ሰጠ። ዶክተር ዛኪርን በሚሊዮኖች ፊት ዝም ያሰኘው ይህ ክርስቲያን ፕሮፌሰር ምን ተናገረ? ደግሞስ ምን አይነት ምላሽን ሰጠ? እስከ መጨረሻው ድረስ ከተከታተላችሁ አንጀት የሚያርስ ውይይት ነው። ይህን ቪዲዮ ከመጀመራችሁ በፊት ለብዙ ሰዎች እንዲደርስ ላይክና ሰብስክራይብ አርጉ። ለአምስት የምታቁትም ሰዎች ሼር አርጉ። እናመሰግናለን። ክርስቲያኑ ፕሮፌሰር ከመቀመጫው ተነሳና እንዲህ ሲል ራሱን ያስተዋውቅ ጀመረ። ዴቪድ ዶክሪ እባላለሁ። በኮሪያ ዩኒቨርሲቲ የእንግሊዝኛ ትምህርት ፕሮፌሰር ነኝ። በእርግጥ ወደዚህ ስመጣ አንተን ለመስማት ብቻ ነበር የመጣሁት። ጥያቄ መጠየቅ እንደሚቻል አላወቅኩም። ለዛ ብዙ አልተዘጋጀውም። በመጀመሪያ ስለ ራሴ ለመናገር ያክል እኔ በእግዚአብሔር የማምን ሰው ነኝ፣ ማለትም ክርስቲያን ነኝ። ይህን ያህል ስለ ራሴ ከተናገርኩኝ ወደ ጥያቄ ልግባ። በመጀመሪያ ብዙ አይነት መገለጦች አሉ። ለምሳሌ መልካሙ መንፈስ የሚሰጠን መገለጥ እና ክፉ መንፈስ የሚሰጠን መገለጥ። ስለዚህ እኛ እንደ ክርስቲያኖች አንድ መገለጥ ወደኛ ቢመጣ ካለፈው ነገራችን ጋር ሊጋጭ አይገባም። በተለይም ደግሞ ከእግዚአብሔር አልጋር ከእግዚአብሔር ቃል ውጪ መሆን በፍጹም አይችልም። ስለዚህ እንደ ክርስቲያን አንድ መገለጥ ወይም ራዕይ ወደኛ ሲመጣ መልካም ነው አደለም ብለን የምንለይበት ከመጽሐፍ ቅዱስ ጋር ባለመጋጨቱ ነው። ከቶራ ወይም የህግ መጻሕፍት ከብሉ ኪዳን ጋር፣ ከአዲስ ኪዳን ጋር፣ ከወንጌላት ጋር መጋጨት የለበትም። ስለዚህ የኔ ጥያቄ እንደሚከተለው ነው። ይህን ስጠይቅ ግን በአክብሮት ነው የምጠይቀው ቁራን መጽሐፍ በግልጽ ከቶራ ወይም ደግሞ የህግ መጽሐፍቶች ጋር ይጋጫል ማለትም ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁና ከዘዳግም ከነዚህ ከአምስት መጽሐፎች ጋር ይጋጫል። ይህ ብቻ ሳይሆን ደግሞም ከወንጌላት መጽሐፍም ጋር ይቃረናል ወይም ይጋጫል። ስለዚህ ምናልባትም እንደዚህ ቁርአናችሁ የሚጋጭ ከሆነ መጥፎ መገለጥ ነው ማለት አንችልም። ከዚህ በኋላ ጥቂት በዚህ ጉዳይ ላይ ከተነጋገሩ በኋላ ወዲያውኑ ዶክተር ዛኪር መፋምና መጋል ጀመረ። የሚሰጠውን ምላሽ ልክ እንደ ቀድሞ ጊዜ የንዴትና የቁጣ የብስጭት ምልክት ነበር። ስለ ኢየሱስም አምላክነት በሚያወሩበት ወቅት እንዲህ ያለ እየጮኸ እጆቹን እያወራጨ መናገር ጀመረ። እኔ እያልኩ ያለሁት እስኪ ኢየሱስ ክርስቶስ እራሱ አምላክ ነኝ ብሎ የተናገረበትን ቦታ አሳየኝ። ምናልባት ብዙ ሰዎችን መጽሐፍ ቅዱስ ላይ ኢየሱስ አምላክ ነው ሊሉ ይችላሉ፣ ነገር ግን ራሱ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን ስፍራ እንድታሳየኝ ብቻ ነው የምፈልገው። ራሱ ካላለው ግን አላለውም ማለት ነው። ካለበለዚያ ግን እየጠየቅኩህን ጥያቄ ምላሽ መስጠት አልቻልክም ማለት ነው። በዚህ ሰዓት ይህ ወጣት ፕሮፌሰር እሺ እሺ ብቻ በማለት ይመልስ ነበር። ዶክተር ዛኪርም እንዲህ አለ፣ ነገር ግን ይህንን ጥቅስ ማግኘት ከአቃተ ኢየሱስ ክርስቶስ አምላክ አይደለም ብለህ መናገር ይኖርብሃል ማለት ነው አለው። ፕሮፌሰሩም ቀጠለ። ከያዛቸው የመጽሐፍቶች ቁልልና ብዛት የተነሳ በጊዜ የፈለገውን ጥቅስ ማውጣት አልቻልም ነበር። የዮሐንስ ወንጌል ምዕራፍ 10 እያለ በሚናገርበት ወቅት ወዲያውኑ ዶክተር ዛኪር ከተቀመጠበት ተነሳና፣ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እኔና አብ አንድነን ይላል ብሎ ጮክ ብሎ ተናገረ። ቀጠለና አንተ መጽሐፍ ቅዱሱን በእጅ ይዘዋል፣ እኔ ግን ከጭንቅላቴ ነው የማነበው ብሎ ተናገረ። በዚህ ሰዓት አዳራሽ ውስጥ ቁጭ ያሉት ሰዎች በሙሉ እጃቸውን ሞቅ እያረጉ ለዶክተር ዛኪር ማጨብጨብ ጀመሩት። ዶክተር ዛኪርም ቀጠለና እያገስኩ እኮ ነው ብሎ በስላቅ ሳቃለ። ከዚህ በኋላ ፕሮፌሰሩ እሺ፣ እጅግ በጣም አመሰግናለሁ፣ ነገር ግን ተሳስተዋል። እኔም ማንበብ የፈለግሁት አሁን የጠቀስከውን ጥቅስ ሳይሆን የዮሐንስ ወንጌል ምዕራፍ 10 ከቁጥር 34 ጀምሮ ያለውን ነው። በመጀመሪያ በዚህ ክፍል ላይ ከፍ ብሎ ቁጥር 33 ላይ እነዚህ አይሁዳውያን ኢየሱስን መውገር ፈልገው እንደነበር ማየት እንችላለን። ከፍ ብዬ ከቁጥር 31 ጀምሮ ላንብበው። አይሁድ ሊወግሩት ደግሞ ድንጋይ አነሱ። ኢየሱስም ከአባቴ ብዙ መልካም ሥራ አሳየኋችሁ፣ ከነርሱ ስለ ማንኛቸው ሥራዬ ተወግሩኝ ላላችሁ ብሎ መለሰላቸው። አይሁዶችም መልሰው ስለ መልካም ሥራ አንወግርህም፣ ስለ ስድብ፣ አንተም ሰው ስትሆን ራስህን አምላክ ስለ ማድረግህ ነው እንጂ ብለው መለሱለት። ኢየሱስም እንዲህ ብሎ መለሰላቸው እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይቻልምን? እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው፣ የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባላችሁ ትልቷላችሁን? እዚህ ጋር በደንብ እንድትመለከት እፈልጋለሁ። እራሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ብሎ እየተናገረ ነው። አምላክነቱን ደግሞ እዛው የሰሙት አይሁዳውያኖች እየመሰከሩ ነው። ከዚህ በኋላ ቁጥር 37 ላይ ኢየሱስ ክርስቶስ ቀጠለና እኔ የአባቴን ሥራ ባላደርግ አትመኑ፣ ባደርገው ግን እኔን እንኳን ባታምኑ፣ አብ በእኔ እንደሆነ እኔን በአብ እንደሆንኩ ታውቁና ታስተውሉ ዘንድ ሥራውን እመኑ። እስኪ ተመልከት ኢየሱስ ክርስቶስ በራሱ አንደበት እኔ የእግዚአብሔር ልጅ ነኝ ብሎ ተናገረ። ይህ አንደኛው ነው። ከዚህ በኋላ አይሁዳውያን ከኢየሱስ ንግግር የተረዱት ኢየሱስ ክርስቶስ አምላክነቱን ወይም ደግሞ ከእግዚአብሔር እኩል ክብር መሻቱን እንደፈለገ ተመልክተው ነው ሊወግሩት የፈለጉት። ስለዚህ በግልጽ ይህ ጥቅስ ኢየሱስ ክርስቶስ አምላክነቱን ለማሳየት የሞከረበት እንደሆነ ለኔ ግልጽ ነው። ዶክተር ዛኪርም ቀጠልና እንዲህ አለ። በመጀመሪያ ይህ ጥቅስ ምንም ተመጣጣኝ አደለም። በዛ ላይ ደግሞ እኔ ከጠየኩት ጋር ምንም ሊገናኝ አይችልም። ፕሮፌሰሩም አቋረጠውና እንዴ ነገር ግን ኢየሱስ እኮ እኔ እግዚአብሔር ልጅ ነኝ ብሎ እየተናገረ ነው አለ። ዶክተር ዛኪርም ቀጠለ። ታዲያ እኔ እግዚአብሔር ልጅ ነኝ ስላለ እግዚአብሔር ነው ማለት ነው? አምላክ ነው እያልክ ነው? ለምሳሌ በራሳችሁ መጽሐፍ ቅዱስ ውስጥ እንኳን እግዚአብሔር ብዙ ልጆች አሉት አዳም የእግዚአብሔር ልጅ ነው። ንጉሱ ዳዊት የእግዚአብሔር ልጅ ነው። አብርሃምም የእግዚአብሔር ልጅ ነው። ደግሞም በመጽሐፍ ቅዱሳች ላይ በእግዚአብሔር መንፈስ የሚመሩት የእግዚአብሔር ልጆች ናቸው ይላል። ለምሳሌ አንተ የእግዚአብሔርን ትእዛዛቶች የምታረግና በእግዚአብሔር ትእዛዛቶች መሰረት የምትመራ ሰው ከሆነ አንተ የእግዚአብሔር ልጅ ነህ ማለት ነው። አንተ ብቻ ሳትሆን ይህን ትእዛዛት እኔ ራሱ ባድርገ እኔም እግዚአብሔር ልጅ ነኝ ማለት እችላለሁ። ይህ ጥቅስ በየትኛውም ቦታ ልትጠቀመው ትችላለ። ማለትም ይህ ኢየሱስ የተናገረውን አባባል በድጋሚ በቀድሞ የተናገረውን ደገመለት። አንተ የእግዚአብሔርን ትእዛዝ ከተከተል አንተ እግዚአብሔር ልጅ ነ፣ እኔም እግዚአብሔርን ትእዛዝ ከተከተልኩ እኔ የእግዚአብሔር ልጅ ነ። ስለዚህ ኢየሱስ ክርስቶስ በጊዜው የእግዚአብሔርን ትእዛዛት በሙሉ ይከተል ስለነበረ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት እንችላለን። ያው ሲጀመር በመጽሐፍ ቅዱሳችሁ ላይ ብዙሀኑ የእግዚአብሔር ልጆች ተብለው ይጠራሉ። ታዲያ እነሱ በመብሉ አምላኮች ናቸው ማለት እንችላለን? ስለዚህ ዳዊት አምላክ ነው፣ አብርሃም አምላክ ነው፣ ሙሴ አምላክ ነው፣ እኔና አንተን ጭምር አምላኮች ነን ማለት እኮ ነው። ፕሮፌሰሩም ቀስ ባለና በትህትና በተሞላ ድምፅ ለማውራት እየሞከረ ታዲያ አይሁዶቹ ይህንን አያቁም ነበር ማለት ነው ይህንን ነገር ካወቁ ለምን ሊወግሩት ፈለጉ? ለምንስ ተቆጡ? ደግሞስ ለምን ኢየሱስን ብሎ ሳይጨርስ ወዲያው ዶክተር ዛኪር በመሀል አቋረጠውና የእግዚአብሔር ልጅ ማለት እግዚአብሔር ወይም ደግሞ አምላክ ነው ልንል አንችልም፣ ይህ በፍጹም ስህተት ነው ብሎ ተናገረ። ከዚህ በኋላ ፕሮፌሰሩ በድጋሚ ታዲያ አይሁዶች እኮ እዚህ ጋር የተቆጡት ኢየሱስ ክርስቶስ መለኮታዊነቱን እየተናገረ ስለሆነና ከአብ ጋር አንድነቱን እያወራ ስለሆነ ነው። ሲጀመረ ኢየሱስ ክርስቶስን አይሁዳውያኖች ናቸው አምላክ ነኝ ብለሃል ያሉት። ስለዚህ ኢየሱስ ክርስቶስ ሲል አልተመለከትንም። ለምሳሌ እዚህ ውስጥ ያላችሁት በሙሉ ዶክተር ዛኪር አምላክ ነኝ ብሏል ካላችሁና እኔ ግን አምላክ ነኝ ካላልኩኝ ይህ ልክ ነው ማለት ነው። ይህ ደግሞ ያሻማል። ስለዚህ ይህ አሁን የጠቀስከው ጥቅስ በፍጹም የኢየሱስን አምላክነት ሊያሳይ አይችልም። ሲጀመር ቁጥር 31 ላይ እኮ በግልጽ ተናግሮታል። ለምን ልትወግሩኝ ፈለጋችሁ ብሎ ኢየሱስ ክርስቶስ እነዚህን አይሁዳውያኖች በጠየቀ ጊዜ እነዚህ አይሁዳውያኖች የሰጡት መልስ ስለምትሳደብ ወይም ደግሞ ስለምታሾፍብን በማለት ነው። ከዚህ በኋላ ኢየሱስ ክርስቶስ እያደረገ ያለው እያሾፈ ወይም ደግሞ ስድብ እንዳልሆነ ሆነ ለመናገር እያሳየ ነው። አየ፣ ለዛ ነው ኢየሱስ ክርስቶስ መጥቶ እኔ እኮ እግዚአብሔር ነኝ በድንጋይ ውገሩኝ ያላለው። ልቁንስ ለየትኛው መልካም ሥራ ሊወግሩት እንደፈለጉ ጠየቃቸው። ከዛ በኋላ ነው ቁጥር 32 ላይ ለመልካም ስራ ሳይሆን ለስድብህ ብለው የተናገሩት። ደግሞም እኮ ኢየሱስ ክርስቶስ አማልክት ናችሁ የሚለውን ጥቅስ እንኳን የወሰደው ከመዝሙረኛው ዳዊት ላይ ነው፣ መዝሙር 82 ቁጥር 6። እስኪ አንድ ጊዜ ይህን ክርክር ገታ እናድርገውና መዝሙር 82 ቁጥር 6 ስለምን እንደሚያወራ እንመልከት። ከቁጥር አንድ ጀምሮ እናነባዋለን። እንደዚህ ይላል፤ እግዚአብሔር በአማልክት ማኅበር ቆሞ በአማልክትም መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼስ ለኀጢአተኞች ፊት ታደላላችሁ? ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅ አድርጉ። ብቸኛውንና ችግረኛውን አድኑ፣ ከኀጢአተኞችም እጅ አስጥሏቸው። አያቁምና አያስተውሉም። በጨለማ ውስጥ ይመላለሳሉ፣ የምድር መሰረቶች ሁሉ ተናወጡ። ከዚህ በኋላ ቁጥር ስድስት እንዲህ ይላል እኔ ግን አማልክት ናችሁ፣ ሁላችሁም የልዑን ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ አለ። አቤቱ ተነሳ፣ በምድር ላይ ፍረድ፣ አንተ አህዛብን ሁሉ ትወርሳለህና ብሎ ይጨርሳል። ይህ ምዕራፍ ግን በግልጽ እግዚአብሔር አምላክ ትክክለኛ ፍርድ የማያስተላልፉትንና ፍርደ ገምድሎችን ሲገስጻቸው እንመለከታለን። ዶክተር ዛኪር ይህንን ጥቅስ ልክ እንደ ውዳሴ አርጎ አንስቶታል። ነገር ግን ከዚህ በፍጹም በተቃረነ መልኩ ነው ይህ ጥቅስ የሚናገረው። ከዚህ በኋላም እነዚህ አይሁዳውያኖች በግልጽ ኢየሱስ ክርስቶስን ለመውገር የፈለጉት ኢየሱስ ክርስቶስ አምላክነቱን ለማሳየት ስለፈለገ ነው። ምክንያቱ በመጽሐፍ ቅዱሳችን ላይ ማንም ኃጢአትን ሲያስተሰረይ ደግሞም በመጽሐፍ ቅዱስ ላይ ማንም ከፍጥረት መጀመሪያ እንደነበር የተናገር አለበርም። በዛ ላይ ደግሞ አምልኮን የሚቀበል ነቢያትም ሆነ ማንኛውም አካል በመጽሐፍ ቅዱሳችን ላይ አለበርም። ይህንን ሊያደርግ የቻለው አንዱ ኢየሱስ ክርስቶስ ብቻ ነው። ነገር ግን ይህንን ዶክተር ዛኪር ማወቅ አልቻለም። ምክንያቱም ምናልባት መጽሐፍ ቅዱስን በቃሉ ይሸምድድ እንጂ የሚያቀው የተወሰኑ ክፍሎችንና ለመከራከር የሚፈልጋቸውን ቦታዎች ብቻ ነበር። አይሁዳውያኖች እንኳን ከዛው ክፍል ከፍ ብሎ ኢየሱስ ክርስቶስ የተናገረው ነገር አኗልዳቸው ነው። ኢየሱስን መውገር እየፈለጉት እኔና አብ አንድ ነን ብሎ ከአብ ጋር ራሱን እኩል ስላደረገ ምንም ሌላ ነገር የለውም። ይህ ክፍል በግልጽ ይህንን ይናገራል። ዶክተር ዛኪር ግን ይህንን ክፍል እንዲህ ብሎ ያብራራዋል። ይህ ክፍል እየተናገረ ያለው ስለ ኢየሱስ ክርስቶስና ስለ እግዚአብሔር እኩልነት ሳይሆን ዓላማቸው አንድ መሆኑን ለማሳወቅ ነው አለ። እንዲህ ብሎ ዶክተር ዛኪር ይናገራል። ኤዎል ይህ አረፍተ ነገር ሲጀመር አንተ የተረዳበት መንገድ ልክ አይደለም። ለምሳሌ እኔና አንተ አንተና እኔ አንድ ነን ብል ምን ማለት ነው? ይህ ማለት እኔና አንተ የምናስበው የምናደርገው ነገር አንድ ነው እያልኩኝ ነው። ለምሳሌ አንድ አባት የህክምና ዶክተር ከሆነና ልጁም ልክ ተወልዶ ካደገ በኋላ ልክ እንደ አባቱ የህክምና ሐኪም ከሆነ ያ ልጅ እኔና አባቴ አንድ ነን ማለት ይችላል ምክንያቱም በስራቸው ይገናኛሉ ስራቸውም አንድ ነው፣ እንጂ ይህ አንድ አካለው ማለት አይደለም። አለበዚያማ ኢየሱስ ክርስቶስም ልክ አይሁዳውያኖቹ አንተ አምላክ ነኝ ትላለህ ሲሉት አዎ እኔ እግዚአብሔር ነኝ እኔ አምላክ ነኝ ማለት ነበረበት። ንግግሩን እዚህ ጋር ነክተውና ዶክተር ዛኪር ይህንን ቃል እንዴት ወደሱ ሊስብ እንደቻለና ነገሩ ልክ እንዳልሆነ ላስመልክታችሁ ቁጥር 30 ላይ ያለው አረፍተ ነገር የኢየሱስ ንግግር በግሪኩ ሄን ይለዋል አንድነን የሚለውን ወደ ሄን ይቀይረዋል። የግሪኩን ትርጉም ማወቃችን እጅግ በጣም ጠቃሚ ነው፣ ምክንያቱም ደግሞ መጽሐፍ ቅዱስ በተለይም አዲስ ኪዳን የተጻፈው አንዱ በግሪክ ነበር። ስለዚህ ዋናውን ቋንቋና ዋናውን ቃላት ብናውቅ ጠቃሚ ነው። ይህ ሄን የሚለው ቃል ዶክተር ዛኪራ እንደሚገልጸው የዓላማ አንድነትን አይደለም የሚናገረው ይልቁንስ አንድ ትርጓሜ አንድነት ወይም ደግሞ ሁለት ነገሮች ወደ አንድ ሲሳቡ እንደማለት ነው። ደግሞም ዶክተር ዛኪር እየጮኸ እንደተናገረው ኢየሱስ ክርስቶስ አይሁዳውያኖች አምላክ ነ ሲሉት አልሸሸም ወይም ደግሞ ለመናገር አልፈራም። ምክንያቱም ወረድ ብሎ በቁጥር 38 እንደዚህ ብሎ ኢየሱስ ክርስቶስ ሲናገር እንመለከተዋለን ባደርገው ግን እኔን እንኳን ባታምኑ አብ በኔ እንደሆነ እኔም በአብ እንደሆንክ ታውቁና ታስተውሉ ዘንድ ስራውን እመኑ ይላል። ለዛ ነው ከዚህ በኋላ አይሁዳውያኖች ኢየሱስን ይዘው ለመጓርም የፈለጉት። ከዚህ በኋላ ክርስቲያኑ ፕሮፌሰር እንዲህ ብሎ ጠጠር ያለና እንከር ያለ ንግግርን መናገር ጀመረ። መጽሐፍ ቅዱሱን ገለጠ። ታሪኩ የሚጀምረው የዮሐንስ ወንጌል ምዕራፍ 20 ከቁጥር 24 ጀምሮ ነው። እኔ የምፈልገው ጥቅስ ያለው ቁጥር 28 ላይ ነው የሚገኘው። ቁጥር 28 እንደዚህ ይላል፣ ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስለ አየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው። እስኪ ዶክተር ዛኪር ይህንን ነገር እንድታስረዳኝ ፈልጋለሁ። ለምንድን ነው ቶማስ ልክ እንደዚህ ብሎ ኢየሱስ ክርስቶስን በሚጠራበት ወቅት ኢየሱስ ክርስቶስ ያላስቆመው? እንዴው ኢየሱስ ክርስቶስ የውነት አምላክ አደለም የምትል ከሆነ ኢየሱስ ክርስቶስ ቶማስ ልክ እንደዚህ ብሎ ሲናገረው ወዲያውኑ ማስቆም ነበረበት። ነገር ግን በፍጹም ኢየሱስ አላረገም። እንዴውም ያየው ስላየህኝ አምነሃለህ ያለው። ከዛ በኋላ ወዲያውኑ ዶክተር ዛኪር አስቆመውና ቆይ ቆይ ቆይ፣ መጀመሪያ ይህንን ያለበት ምክንያት ለመመልከት ሞክር። መጀመሪያ ምክንያቱን ወቅ። እስኪ እንደዚህ አይነት ነገሮችን ስታነብ ቀደም ብለህ ማንበብ አለብህ። እስኪ ከቁጥር 20 ጀምሮ ራስ አንብበው። ከቁጥር ከ20 እስከ 25 ቶማስ ነክቼ ማመን እፈልጋለሁ እያለ ነው። ምክንያቱም ኢየሱስ የተሰቀለበት የሚስማር ችንካር አለ የለም ብሎ ማየት ይፈልጋል። ለዛ ነው ኢየሱስም ሳያዩኝ የሚያምኑ ብፁዓን ናቸው ብሎ የተናገረው። ስለዚህ ቶማስም ይህንን አላት ሲያወጣ እያጋነነ ወይም ደግሞ እንደ ትልቅ አርጎ ስለሳለው እንጂ በትክክለኛው ለማለት አይደለም። ለምሳሌ ሰዓት አይተ ረፍዶ፣ በጣም ሰዓቱ እንደረፈ ደስታይ ወይኔ በእግዚአብሔር ልትል ትችላለህ። ልክ እንደዛ አይነት ግነት ማለት ነው። ታዲያ በዛ ግነት ላይ ኢየሱስ ቀና ብሎ ለምን እግዚአብሔር በለት ጠራኛለህ የሚለው ይመስልሃል? ቶማስ ኢየሱስ ክርስቶስን በነካው ጊዜና እጁ ላይ ያለውን ምልክት ባየ ጊዜ ተገርሞ ነው እነዛን ቃላቶች ያወጣው። ኢየሱስን ሳይሆን አምላኬ እያለ ያለው የራሱን አምላክ ነው፣ አምላኬ ብሎ እየጠራ ያለው ማለትም በግነት በሚገርም ሁኔታ። ለእንደዚህ አይነት ምላሽ ጉባኤው ሞቅ አድርጎ ለዶክተር ዛኪር አጨበጨበለት። ድጋሚ ዶክተር ዛኪር እንደዚህ አለው። ለምሳሌ አንተ የእንግሊዝኛ ፕሮፌሰርና ፕሮፌሰሩም አዎ አለው። ዶክተር ዛኪርም መለሰና እኔ ሰዓት አይቼ ደንግቼ ወይኔ በእግዚአብሔር ካልኩኝ እግዚአብሔርን እየጠራው ነው ማለት ነው ብሎ ጠየቀው። ቀጠለና ፕሮፌሰሩ ታዲያ አንተ እንዳልከው አይነት ግነት ከሆነ ቶማስ በእግዚአብሔር ላይ እያላገጠ ነው ማለት ነው፣ ማለት የእግዚአብሔርን ስም በከንቱ እየጠራ ነው ማለት ነው። ምክንያቱም መጽሐፍ ቅዱስ ላይ ስሜን በከንቱ አትጥሩ ይላል። የእግዚአብሔርን ስም እንዴት በከንቱ ልናነሳ እንችላለን ታዲያ ቶማስስ በከንቱ እያነሳ እንዴት ኢየሱስ ክርስቶስ ዝም ይለዋል አለው ዶክተር ዛኪርም መለሰና አይ ይህንን እኮ ለጥሩ ነገሮች ለመልካም ነገሮች ሲሆን ምንም ችግር የለውም ይህንን በከንቱ እያነሳን አይደለም ፕሮፌሰሩም መለሰና ታዲያ የአምላክን ስም ስትደነቅና ስትገረም መጥራት አለብህ ማለት ነው ብሎ ነገረው ይህ እጅግ በጣም ግልጽ የሆነ የመጽሐፍ ቅዱስ ክፍል ነው ቶማስ ኢየሱስ ክርስቶስን አምላኬ፣ ጌታዬ ብሎ በግልጽ ጠርቶታል። ነገር ግን ይህንን መቀበል አልፈለገም ነበር። ፕሮፌሰሩ ሌላ ጥያቄ ለዶክተር ዚያኪር ሲያቀርብለት እንመለከታለን። እንዲህ አለው ወደ መንግሥተ ሰማያት እንደምትሄድ በምን አወቅ ወይም ወደ መንግሥተ ሰማያት እንደምትሄድ ምን ያህል እርግጠኛ ነህ አለው። ዶክተር ዛኪርም በልበ ሙሉነት እኔ የአላህን ቃል ከተቀበልኩኝ ቁርአን እንደሚለው ከሄድኩኝ በእርግጠኝነት ወደ መንግስተ ሰማያ ሄዳለሁ። ፕሮፌሰሩም ቀጠለና ምናልባት አያርገውና ዛሬ በዚህ ሰዓት ላይ ብትሞት ወደ መንግስተ ሰማያት እገባለሁ ብለህ ታስባለህ ብሎ መስቀለኛ ጥያቄን ጠየቀው። ዶክተር ዛኪርም ፈገግ እያለ ኢንሻላህ ወይም ደግሞ እግዚአብሔር ያውቃል በሚል ምላሽን ሰጠ። መለሰም እና ፕሮፌሰሩ እንዴ አታቅም ማለት ነው ብሎ ሲጠይቀው፣ ዶክተር ዛኪር ድምፁን ከፍ አርጎ እየጮኸ ኢንሻላህ ብሎ ተናገረ። ፕሮፌሰሩም ወዲያው ቀብ አደረገና አየ አንተ እኮ አታቅም ማለት ነው፣ እኔ ግን አሁን በዚህ ሰዓት በዚ ደቂቃ ላይ ብሞት ወዴት እንደሚሄድ በደንብ እርግጠኛ ነኝ። ደግሞም የሚሄድበት ስፍራ መንግስተ ሰማያት እንደሆነ መቶ በመቶ አውቃለሁ እንዴት አወክ ልትለኝ ትችላለህ? ነገር ግን ኢየሱስ ክርስቶስ ለኃጢአቴ ሲል ሞቷል በመስቀል ተሰቅሏል። ስለዚህ እኔ ለእግዚአብሔር ለአባቴ እግዚአብሔር ሆይ ልጅ ኢየሱስ ክርስቶስ የኔን ቅጣት ተቀጥቶልኛል ብዬ መናገር እችላለሁ። አየ ኢየሱስ ክርስቶስ ለእኔ ሲል ኃጢአቴን ወስዶልኛል። ይህ እጅግ በጣም አስገራሚ ንግግር ነበር። አስቡት እስኪ አንድ የምታመልኩት አምላክ ወደ መንግስተ ሰማይ ያስገባችሁ አያስገባችሁ ሳታውቁት ለብዙ ዓመታት ስታገለግሉት፣ እኛ ግን በክርስቶስ ኢየሱስ በፈሰሰልን ደም ምክንያት ነጻ ወጥተናል። የዶክተር ዛኪር እና የዚህ ክርስቲያን ፕሮፌሰር ውይይት ባጭሩ ይህን ይመስላል። እናንተስ በዚህ ውይይት ላይ ምን አስተያየት አላችሁ? ይህ ቪዲዮ በደንብ እንዲታይ ላይክ እና ሼር ማድረጋችሁን እንዳትረሱ በዚህ ውይይት የእናንተን ሐሳብ ማወቅ ስለምንፈልግ ከታች ባለው በኮሜንት ሴክሽን ላይ አጋሩ። እናመሰግናለን።